ርብቃ ቀለበት አደረጉ እንኳን ደስ አላቸው፣ መብሩክ ማለት እፈልጋለሁ፣ ማለት ነው። ርብቂ ይህን ቀን በጣም በጉጉት ስጠብቀው ነበር እና ርብቂ እንኳን ደስ አለሽ። ሁላችሁም የርብቃና የአቤል አንድ ላይ መሆን ያስደሰታችሁ ይህን ቪዲዮ ላይክ ሼር በማድረግ ይጀምሩ ማለት ነው። አሰላሙ አሌይኩም ወራህመቱላ አይ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሰላም ነው አለን። አልሐምዱሊላህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ይከልባ አመሰግናለሁ። ከከተማ ወጣ ብለው እንግዲህ እየተዝናኑ እያለ ታገቢኛለሽ ብሎ ሲጠይቃት ነበረ ማለት ነው፣ አቤል ለርብቃ ፊልሙ ወይም ድራማው ያበቃው ማለት ነው። ዛሬ ግን አገባሃለሁ አቤልዬ፣ አዎ እኔ በጣም ነው ማፈቅርህ ብለው ፍቅሩን ተቀብለዋለች። አቤልም በጣም ደስ ብሎታል። በህይወቴ እንደዚህ አይነት ቀን ደስተኛ የሆንኩባት ቀን የለም ብሎ እጣቷን ቀለበቷን እጣቷ ውስጥ አጥልቆላታል ማለት ነው። ርብቅዬም እርችዬም እርችዬም በጣም ደስ ብሏታ። ምክንያቱም ጓደኛዋ ስታዝንም ስትከፋም ተጎኗ ስለነበረች ሞር፣ ደግሞ ረብቂ በጣም ደስ ብሏታ ማለት ነው። ሁለቱንም እቅፍ አድርጋ ፍቅራችሁን ያዝልቅላችሁ ብላታለች ማለት ነው። ያን እያለ እናታቸው ጋር ወይም ወደ ቤት ከመመለሳቸው በፊት ጥሩ ጊዜ ማሳለፍ ስለፈለጉ ቆንጆ ያልጋ ማለቴ ቆንጆ ሩማ ሲይዘው በቃ፣ በአበባ በሻማ በወይን ብቻ በበሉና ብቻ በጣም ደስ የሚል ጊዜ አሳልፈዋን ማለት ነው። በጣም ደስ ብሏቸው ነበረ ምሽትም እንግዲህ የደበቁትን ምክንያቱም አቤል ዝም ብላ ርብቂ ሰራተኛ እንዳልሆነች ጠንቅቆ ያቅ ነበረ። ነገር ግን ልነግረው ፍቃደኛ ስላልነበረች ነው። ምክንያቱም ያ ሁሉ ስቃይና መከራ ሲያሳልፉባት አቤልና መቲ ተቋቁማ የቆመችበት ወይም የተቀመጠችበት የሆነ ምክንያት አላት ብሎ ስለሚያምን እሺ ንገሪኝ ይላታል ማለት ነው። አንተ መቀጠል ትችላለህ ትለዋለች። እድሉን ለአቤል ከሰጠችው በኋላ እንዴት መቲን ባንዴ ረስጠ እኔን ልታፈቅር ቻልክ? ብላ ትጠይቀዋለች። እሱም ከዚህ በፊት ብዙ ሴቶች ቀርቤ አውቃለሁ። ነገር ግን የተሻለች መስላ የታየች መቲ ነበረች። መቲም እንግዲህ ያስተዋወቀኝ እዩ ነበረ። ጥሩ ልጅ ናት፣ ከሌሎቹ የተሻለች ናት ብዬ አምኜ ነበር። ነገር ግን ለምን እንደሆነ ባላቅም አንቺን ካወቅኩሽ በኋላ ስልኳ ሲደውል ማን ደወለ፣ የት ሄድሽ፣ የት ቆየሽ፣ የታመሸሽ ብዬ መቆጣጠርና መጠየቅ አበዛሁ። ትንሽ ልቤ ሳይጠረጥራት አልቀረም። ምክንያቱም ስልክ ስታወራ ተኔ ተደብቃ ስለምታወራ፣ እኔን አላውቅም። ብቻ ከራሴ ጋር ብዙ ተጣልቻለሁ። ስለአንቺ አለማሰብ ለመቻል ሞክሬ ነበር። ግን ርብቄ፣ እውነት ነው የምልሽ፣ እኔም ካየሁሽ ጀምሮ ወድጅሻለሁ። ነገር ግን ማጣት ስላልፈለግኩ ስለአንቺ የሚሰማኝን ስሜት ማዳመጥም ሆነ ማወቅም አልፈለግኩም ነበረ በዚህ አጋጣሚ ከእንትና ጋር ስጣላ ከመትጋ ወይም ስልኩን ሚሴጁ ከደረሳት በኋላ አንችን ተቀብዬ መኖር እንዳለብኝ እና እንደወደድኩሽ ተረዳሁ። ምክንያቱም ይህን ሁሉ ጸባይን፣ አመሌን እንደዛ ሳደርግሽ ያልሄድሽ ወደሽ ነው ብዬ ስላመንኩ ነው። ርብቂ፣ እኔ በጣም ነው የምወድሽ። መለየት ካንች አልፈልግም። ማንም ከአንቺ ሊያርቀኝ አይችልም ይላታል። እሷም እንግዲህ የደበቅሽኝን በተራዋ ልትናገር እንትን ትላለች። አቤልዬ፣ እኔ በአንተ ፍቅር ብዙ አመት ተሰቃይቻለሁ። ይህንም የመረኩትም ወደ አንተ ቤትም ለመግባት ወይም ለመስራት የመረኩትም እኔ ወራሴ እኔ ከደላላው ጋር ተነጋግሬ እናንተ ቤት የምትሰራውን ሰራተኛ እጥፍ አርጌ እኛ ቤት እንድሰራ አድርጌ ቅርብ እያየሁህ ብሰቃይ ይሻለኛል ብዬ ነው። በርቀት አንተን እያፈቀርኩ በየተሰቃይ ሆይ ብዙ አመት ቆጥ ኢትዮጵያ ያለው መቼ ነው የምታፈቅሪኝ? ሲላትም በጣም ብዙ አመት ስትለውም በጣም ይገርማል። ታዳ እንዴት አልነገርሽኝም? እንዴት ታዳ ለእኔ ፍቅር ብለሽ ይህ ሁሉ መስዋዕት እኔ እኳ አይገባኝም ሲላትም፣ እሷ ማቤልይ ይገባሃናል ተኮ እንደማፈቅርህ እኳ አታቅም ነበረ ትለዋለች። ለማንኛውም በጣም ይቅርታ ነው ብሎ እቀፍ ያደርጋታል። እሺ የባለፈው ፎቶ የተሰቀለው መቼ ነው የተነሳ ነው የት ነው ሲላትም እሷም ልትነግረው ስትል ፎቶ ማ ብላ ስጀምርም ያው እርጉዝ ስለሆነች እያቅለሸልሻታ ማለት ነው፣ ወደ ሽንት ቤት ትሄዳለች ማለት ነው። ሽንት ቤት አስመልሳ ስትመለስም ስላመማት ወደ ላይ ወደ መኝታ ብላለች ማለት ነው፣ ተኝቷል ማለት ነው። በጣም ጥሩ ጊዜ ነበር ያሳለፉት ማታው በቃም ብዬ ልንገራችሁ፣ ሮመንስ የሆነ ምሽት ነበረ፣ የፍቅረኛሞች ቀን በቃም ብዬ በቃ ደስ ብሏት ተረብቄ በቃ ስትፍለቀለቅ አቤልም በጣም ደስ ብሎት ደስ ብሎት ሲደሰት ነበረ ያመሹት ማለት ነው። እንግዲህ ጠዋት መሄድ እንዳለባቸው ወደ ቤት መመለስ እንዳለባቸው ስላመን ጠዋት ደውለው ለዩዬ እየመጣን ነው ይሉታል። እንግዲህ ወደ ቤት እየመጡ ያለ የእሱ አባት ደግሞ ወይም አክስቱ ደውላለት አባት ማግኘት ፈልገን ስላለችው፣ እሺ በቃ እኔ እየወጣሁ ነው ማሚት ቤት የለችም እናንተ ደግሞ በቃ እንትን በሉ ይላችኋል ማለት የምትወሩ እሺ ብለው ወደ ቤት ከመግባታቸው በፊት ማሚቲ ብዙ ጊዜ ደውላላችሁ ነበረ እያነሱም ስላልነበረ ወይም ስልካቸው እየሰራም ስላልነበረ እዩ ግን የሚያልቀው ወረቀት ወይም ስለ ጉዳይ ማለት ነው ወረቀቱን ማን ነው የሚያስጨርሰው? አቤል አስጨርሰው ስትልም፣ አይ አቤል ገና አላስጨርሰውም። ለምን ታዲያ አንተ አታስጨርሰው ወንድምህ አይደል? ስትለውም፣ እንዴ አቤልን ትተሽ ለእኔ ማሜት ሲላት፣ አዎ አሁን ጀመርኩ ምናምን ትለዋለች ማለት ነው። የተሰቀለውን ከግድግዳም ላይ ፎቶአቸውን ታወርደዋለች ማለት ነው። ለምንድን ነው የምታወርጁ? ትለይላት ተነሱም እሷም በፊት ተሳስች የነበረ ስለዚህ፣ አሁን ደግሞ ማውጣት ፈለግኩ፣ ወይም ማውረድ ፈለግኩኝ። እኔ እንደፈለግኩ ነው ማደርገው። እዚህ ቦታው አይደለም፣ ቦታው መሳቢያ ውስጥ ነው ይላታል፣ ማለት ነው ለማንኛውም ማሚቲ በጣም እየተቀያየርሽ ነው። ነገር ግን ይሄ እኮ ከዚህ ስታወርጂው ሊሰበር ይችላል ቢላትም ተፈላሰፍክ ገና ዛሬ ትለዋለች። ለማንኛው እውነት፣ ስለ ወረቀቱ የእውነትሽን ከሆነ ወይም እየጠረጠርሽኝ እየፈተንሽ ካልሆነ እኔ በጣም ደስ ይለኛል ይልና፣ በቃ ለአዲሱ ስራቸው እጃቸውን ተጨባብጠው ሰላምታ ያወርዳሉ ማለት ነው። በቃ እኔ ልሂድ ትልና ማሚቲ ከቤት ትወጣለች። መዛቀት እሱ እሱም የሚወጣው ማለት ነው። ወደ ቤት ይመለሳሉ ማለት ነው። ወደ ቤትም ከተመለሱ በኋላ ልክ ማሚቲ ቁጭ ብላ ነበረ። ሰላም ሳይሏትም ትንሽ ደክሟቸው ስለነበረ ቁጭ ካሉ በኋላ ሰላምታም የለ እንደ ስትል በቁጣ መንፈስ ረብቂም፣ ህማሚ እንዴት ነሽ ደህና ነሽ ስትላት፣ ደህና አልቀረብሽም፣ አንተ ጎረም ሰው ሰላም አትልም ስትውይ ማሚ ደግሞ ደክሞኛል እኮ ብሎ ትንሽ ተተነፈሰ በኋላ ሰላም ነኝ ምናምን ይላታል ማለት ነው። እኔ አንድ ነገር በተናገርኩ ቁጥር ሻንጣ ይዘህ ልትወጣ ነው ስትል፣ ኖኖ ማሚት እንደዚህ እንኳ አይደለም። እኔ ከዚህ በፊትም አስቤበት ነበረ መውጣቱን፣ በዛው አጋጣሚ ረፍት እናርግ ብዬ እንጂ አንቺ ስለተናገርሽኝ አይደለም ይላታል ማለት ነው። አሁንም ረብቄን አንቺ ፎቶው የት አለ ትላለች ማለት ነው። የምን ፎቶ ሲላትም እኔ አቤል የለም እኮ የተሰቀለው ፎቶ ትለዋለች። እናም የታለ ፎቶ የተሰቀለው ሲላትም አውርጃዋለሁ ትለዋለች። ፎቶውን ስጪ ሲላትም አልሰጠህም ትለዋለች፣ ማለት ነው። ማሜቲ በተቆጣ መንፈስ ከዛ እየተጨቃጨቁ እያለም አንቺ ደግሞ ብላ ስትቆጣት ልጅቷ ምናርጊ ነው የምትያት? በቃ ርብቃ ግቢ እኔ እና ማሜቲ እናወራለን እናወራለን ይላታል ማለት ነው። እሷም እሺ ብላ ወደ አልጋቤት ወይም ወደ ክላስ ትሄዳለች ማለት ነው። ማሜቲ እንግዲህ ለምንድን ነው እንደዚህ የምታረጊው? ምንድን ነው ችግርሽ? ልጅቷን ተያት፣ ርብቃን ከኔ ለመለየት አትሞክሪ ማሜቲ ስላትም፣ ርብቃ ላንተ አትሆንህም፣ ርብቃን ከዚያ ቤት አስወጣታለሁ፣ ወረቀቱን ፍቹ ሁላችሁንም ትፈታታለህ ትለዋለች። እኔ ልትፋቱ እየተዘጋጀው እናንተ ጭራሽ ቀለበት አርጋችሁ ሊ ትመጣላችሁ ይላታ ማለት ነው። ወይዘሮ አልማዝ ቦታሽን የረሳሽ መሰለኝ ይላታ ማለት ነው። ማሚቲን በጣም ትናደዳለን። ለምን ታዲያ ይሄን ካልካ ይቀርም። ሞግዚቴ ናት ወይም አሳዳጊ ናት፣ የደረቅ ጦቴ ናት፣ አጥብታ ያሳደገች ልጅ ናት። እናት ሳኮን ሞግዚቴ ናት ብለህ ለምን ለርብቅ ሳት ነግራት ትለዋለች ማለት ነው አቤልም ይሄን በመናገሩ በጣም ይፀፀት እና ማሚቲ፣ እኔ እንደዚህ እኮ ለመናገር እኮ ፈልጌ አይደለም አንችል ና ለነገሩ ምን ትበል፣ ደረቅቱ ቴናቶቼ ካሳደግኩ ብላ ማሚቲን በንደት ከዛ ከክላስ ትወጣለች ማለት ነው። ወደ ክላስም ሄዱ። አቤል በጣም ተበሳይቶ ነበር። ምን ነው ምን ሆነ ነው ስትለው በጣም ተናድጃለሁ ማሚቲ፣ መናገር የሌለብኝ ተናገርኩ። ምን ተናገርካት? ስለ ወረቀት እሱ ነው ስጠን። አይ እሱን ነገር ማ ድጋሚ እንድታስታውሽኝ አልፈልግም። በቃ ትለውና ተረጋጋን፣ ተንተኛ ትለዋለች። በቃ እያመመሽ ከሆነ አንቺም ለርች ደውላት ይላታል። ርች ጋር ደውላ እንግዲህ፣ ነይ ቶሎ ወደ አኪም ቤት መሄድ ስለምፈልግ ከአንቺ ጋር ነው መሄድ የምፈልግ ሌላ ትላለች ማለት ነው። እዩ አይወስድሽም ወይም አቤል አይወስድሽም? ስለ አይ ከአንቺ ጋር ነው የፈለግኩት ትለዋለች አላምን ቁጭ ብላ ያለ እየጠበቀቻት እያለ ሻወር ወስዶ አቤል ተኛ ብለው ማለት ነው። እንግዲህ ወንድሟ ይደውልላታል። አባቷ ከአሜሪካ እንደመጣና ሌላ ሰርፕራይዝ። እሷም ፎቶቹን ልካ ነበር ለወንድሟ። አቤል ደግሞ በጣም ስትነግረው በጣም ነው ደስ ያለው ማለት ነው። ወደ ቤት ወይም አባት የመቷን አቤል ስትለው፣ መቼ ስለ ትናንትና መጣ ለወንድሜ ደውዬ ነበር ትለዋለች። እሺ ምናምን ይላል ማለት ነው። በተስማሙ ሰዓት በቃ እኔም በቃ ደርሼ ልምጣ ይላል ማለት ነው። ማለቴ ትለዋለች ማለት ነው። ደርሳ ለመምጣት ማለቴ ሐኪም ቤት ተመርምራ ማለት ነው። ተመርምራ ግዲ ውጤቱን እርችዬ በጣም ቸኩላ ነበረ ለማወቅና ምንድን ነው ቆ አንቺ እንደዚህ የምቸኩ አንቺ ነሽ እንደ እናቱ ስትል፣ አንተ ዋደ እናቱ መሆንስ ማለት የመጀመሪያ እናቱ ብልሆን ሁለተኛ እናቱ መሆን ይችላለ። ስትላተም ቆሽ ለመሆን ዝግጁ ነች። አዎ ምን ያንሰኛት። ስትላተም ለሌት መተኛት የለም ልብስ ማጠብ አለ ምግብ ማብሰል አለ ብዙ በቃ በቃ በቃ በቃ ስትላተም በቃ ለማንኛውም ይሻሳይሻለሁ ትላትና ወደ ቤት ይመልሳሉ። እዩና እንትን አያወሩ ነበረ አቤል ማለት ነው በደምብ መካከል እየመጣሉ። እሺ እንዴት ነሽ ምናምን ምን አዲስ ነገር አለ ሲላተም፣ እሷም ያው ጨንጓራ ነው የለም ጨንጓራ ነው ትለዋለች ማለት ነው። አሁንም ርችዬ ንገሪው ብትላትም፣ አሁን ከማሚቃ ያለው ነገር ጥሩ ስላልሆነ ልነግረው አልፈልግም ትላለች ማለት ነው። በዚህም እያወሩ እያለ ክፍል ሆና በቃ ሁሉንም ነገር እኔ አወራለሁ ብላ እያወሩ እያለ ሁለቱ ብቻ ማለት ነው። ጓደኛ ነማቾች ማለት ነው ነገ በቃ እኔም ወንድሜ መጥቼ ወይም አባቴ መጥቻ ያለሁ ስትልም እዩ ማለት አቤልም ሐብር ይሄዳለሁ ከርብቃ ጋር ብሎን በጣም ደስ ብሏታ ርብቄ ደስታዋን የመጨረሻ ያደርግላት ርችዬ እኔ ማደር አልፈልግም መሄድ አለብኝ ብላ ወደ ቤቷ ልትሄድ ስትል እንግዲህ እዩ ለምን አታድሪም ይላታል? ማለት ነው። እሷም አይ አላድርም መሄድ አለብኝ። ነገ አትመጭም ሲለ ዛሬ ሄጄ ነገ አይከብድም። ለምን እዙ ኗሪ አታደርጉኝም? ምን ችግር አለው? ደስ ይለናል። ምናመስለ አቤልም ምን ችን ልጅ ወዳሃታ እንደ ስለ ኖኖኖ አታነካከኝ። እንደዛ ማለት አይደለም፣ ምናምን ይላል ማለት ነው። በልብ ለማንኛውም አንተ ብሎ ቁብ ነገረኛ ምናምን ሀላፊነት እኮ የጠይቀን ፍቅረኛ ማያዝም ብሎ እኮ አይደለም፣ ምናምን ይለዋል አሁን ሀቅ አወራ ካንተ በኋላ መጣ ርብቀ እንኳ አወቀች። ምክንያቱም ኃላፊነት እንደማልወጣ ጠቅቃ ማወቅ ታውቃለች ማለት ነው። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ማለት ነው የዛሬ ይሄን ይመስላል ማለት ነው። ርብቅና ርች እየተሸኛኙ እያለ ወደ ቤት እየሸኛቻት እያለ እንግዲህ በር ላይ ምን ያጋጥማቸዋል የሚለውን እንግዲህ የምናየው ይሆናል ኔክስት ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ከወደዳችሁ ላይክ ሼር አድርጉ ማለት ነው። የርብቃና የአቤል አንድ ላይ መሆን ያስደሰታቸው ማለት ነው። እኔ በጣም ነው ደስ ያለኝ። ሳላም